ወላይታ በወላይታ እንግዲህ አባታችን ጀግና ጀግና ተብሎ የሚጠራ አባት ይሄ ነው ማለት ነው። ጓደኛው ልጁ ሊደፍር አገኘው ማለት ነው እና ጭንቅላቱን ብሎ ከዛ በኋላ ብልቱን ቆረጠው። ይሄ ጀግና አባት ልጁ ሊደፍር ሲያገኘው ጓደኛው ማለት ነው። ጀግና ብለንዋል። እናንተስ ማለት ነው እናንተስ ምን ትላላችሁ? ኢትዮጵያ ላይ በምናየው ልጆቻቸውን እየደፈሩ ብዙ ነገር እንዲሁም ማነው ስሟ ባለፈው የተደፈረችው ልጅ ምንድ ነው እስር ቤት ገብቶ እንዲሁም እስር ቤት የገባበትን ቀንሰውለታል ማለት ነው። አያችሁ፣ የኛ ኢትዮጵያ ውስጥ ማለት ነው እንደዚህ ጀግና አባት፣ እኔ በጣም ነው ያደነኩት በጣም ሳይደነቅ አያልፍም። ይህ አባት እንደውም መታሰር የለበትም ፖሊስ ራሱ ሊይዘው አይገባውም ማለት ነው። ምክንያቱም ማንኛውም አባት የሚያደርገው ነገር ነው። እኔ በእውነት በጣም ነው ያደነኩት። ወላይታ ሳትደነቁ አታልፉም። ምንም ፍትህ የለም አይደለ? ኢትዮጵያ ውስጥ ላይ ራሱ ፍትህ የለም። ፍትህ ስለሌለ የልጁ ጥቃት እንደዚህ አድርጎ መመለስ ነው ብዬ ነው የማስበው። ልጁን እንደዚህ የሚያደርግ ሰውን እንትም ማለት ነው። ይህ አባት ራሱ መያዝ የለበትም መታሰር የለበትም። እንደውም መሸለም አለበት፣ መዋደስ አለበት፣ መከበር አለበት። እንኳን ሊታሰር ማለት ነው። እና የኔ አባት የኔ ጀግና በጣም ሳትድንቅ አታልፍም አይታለፍም። በእውነት ነው የምላችሁ። እና እናንተስ ምን ትላላችሁ? ኢትዮጵያ ውስጥ ላይ ሕፃናት ተደፍረው የታወቁም አሉ ያልታወቁም አሉ። ልጃቸውን ማን እንደደፈረባቸው ማን እንደገደለባቸው ግማሾቹም እየታወቀ አውቀው ልጆቻቸውን የደፈረባቸውን እየታወቀ ስት ፍርድ ይሰጠ እንደዚህ ሰውዬ ነበረ፣ እንደዚህ ሰውዬ ብልቱን ቁርጦ አድርጎ እንደዚህ አርጎ እስቀመጥ ነበረ ማድረግ፣ ሁለተኛ በኢትዮጵያ ውስጥ እንደዚህ እንዳይፈጠር በህፃናት ልጆች ማለት ነው እና ሁሉም ፈርቶ ያድር ነበር። ሁሉም ፈርቶ ማለት ነው እና ይህ አባስ አይደነቅ አያልፍም። እኔ በእውነት እኔ አድንቀዋለሁኝ። በጣም በጣም እንጃ ወላይታ እውነት ትለያላችሁ ማለት እውነት ትለያላችሁ ማለት ነው እና ይሄ በገዛ ጓደኛው ሲያገኘው እንግዲህ ልጁ ሊደፍር አንዴ አስራአራት ጊዜ ነው መሰለኝ ያሉት ሰው ብቻ። ግማሹ ደግሞ አረ አይደለም ምናምን እንትን ደፍተረኛ ሰው ምንሰራው በዛ ተይዞ ነው ምናምን። አንዳንዶቻቸው የምታመጡት ሌላ ነገር ነው። ደግሞ እውነቱ እውነቱ ደግሞ ከነገነገ ወዲያ እየወጣ እየወጣ እየወጣ ይሄዳል ማለት ነው። በሌላ ነገር ነው እንደዚህ የተያዘው ወይንስ ምን ተዋለ? ሲጀመር ልጁን ሊደፍር በደረሰበት ሰዓት ጭቅላቱን መቶ ብልቱን ቆረጠው። ነ የተባለው ማለት ነው። ብዙ ጊዜ እንግዲህ ብዙ ሜዲያ ላይ ቲክቶክ ላይም ቤቱ ብዙም አየሁት እንደዚያ መልእክቶች ነው ያየሁት ማለት ነው። እና እኔ በራሴ በራሴ በጣም ነው ያድነኩት፣ በጣም ነው ክብር የሰጠው ምክንያቱም ማንኛውም አባት ልጁ እንደዚህ ልትደፈር ስትል ጸጥ የማይል በቃ ዝም የማይል አባት ካገኘ የልጁን እንትን ግዴታ ማንኛውም አባት የሚያደርገው ነገር ነው እውነት ለመናገር ማለት ነው። እና በቃ ፍትህ የማይገኝበት የማይገኝበት ቦታ ላይ የልጁን ጥቃት መመለስ እንደዚህ አድርጎ መመለስ ይሻላል ነው ብዬ የማስበው። ምክንያቱም በቃ እውነት የኔ ወዳባት ጎበዝ አድንቅ በጣም ነው የወደድኩት። በጣም ነው ያደነኩት ማለት በጣም ነው ደስ ያለኝ። እንደዚህ እንደዚህ ካደረገ ሲባል ማለት ነው ፍትህ ማግኘት አለበት። እንዲታሰር መሆን መታሰር የለበት ይሄ ሰውዬ። ምክንያቱም ማንኛውም ለልጁ የሚያደርገው አባ ብዬ ሁሉም የሚያደርገው ለልጁ የሚያደርግ ሰው ነው ብዬ ነው ማስበው ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቤተሰቡ ቻው ቻው።